ይች ልጅ ሽንቷን መቆጣጠር አትችልም በዚህ ሰዓት በዳይፐር ነው የምትንቀሳቀሰው ጋይዝ በዳይፐር በዛ ላይ የኩላሊት ታማሚ ናት በዚህ ሁኔታ እያለች ነው ገንዘቧን በልቶ እያሰቃየ ያለው አይደለም ወንድሜ የእኛ ስልክ አላነሳ ብትልም ዛሬ ላይ የእኛ ስልክ ደውለን ልናናግረ እንኳን ፍቃደኛ ባትሆንም ነገ ጠዋት ግን አንተ የከፋ ደረጃ ላይ ሊደርስብህ ይችላል የከፋ ችግር ሊደርስብህ ይችላል ይሄ ጉዳይ በስነ ስርአት ጠበቃ ቁሞላት በህግ አግባብ በህግ መንገድ ብትጓዝ ነገ ጠዋት የአንተ ፎቶ ሶሻል ሚዲያ ላይ ቢወጣ የምትጎዳው አንተ ነህ። አይነው ገንዘቡ መውሰድህ አልካድክም። ገንዘቡ መውሰድህ ካልካድክ ግን መመለስ አለበት። ሁለት ዓመት ሙሉ እሷ በህመም እየተሰቃየች፣ ከሁለት ዓመት በፊት የወሰድከውን ገንዘብ እንዴት መመለስ ያቅጣል? ገንዘቡን ወስጅ ያለው ብቻ ምን ያደርጋል? ለእሷ መፍትሄ ይሆናል? ይች ልጅ እኮ በዚህ ሰዓት መታከም ትፈልጋለች እኮ እንደዚህ እየተሰቃየች ያለችው በሰው ሀገር እኮ ገንዘብ ስለሌላት እኮ ነው። ገንዘብ ቢኖራት ኖሮ ይህን ትታከም ነበር። መታከም አልቻለችም። የሰው ልጅ ነህ። ትዳር ይኖረሃል፣ ስራ ይኖረሃል። ያንተ ፎቶ ሌባ ተብሎ ሁለት ዓመት ሙሉ ሳዑድ አረቢያ የምትኖር አንዲት የቤት ሰራተኛን ገንዘብ ኢቃማ አሰራልሻለሁ ብሎ አስር ሺህ ሪያል ገንዘቧን በላ ስትባል ተብለህ ሚዲያ ላይ ስትወጣ ፎቶ ሲለቀቅ የምትሸማቀቀው አንተ ነህ። ከራስ አልፎ ቤተሰብ ይሸማቀቃል፣ ስራ ይበላሻል። በዚህ ደረጃ እኮ ነው የምናስበው እኛ። በዚህ ደረጃ ነው እያሰብን ያለ ነው። ገባህ አይደለ? እኛ በዚህ ደረጃ እያሰብን ከሰማህ፣ እባክህ አንተ አይምሮ ካለ እንደ ሰው ማሰብ የምትችል ከሆነ ፕሊስ ፕሊስ፣ አሁንም እየተናገርን ነው አልቻልም ስልክ አለማንሳትም ስልክ አንስቶ መጨረሻ ላይ ክሌኒን ስትባል መዝጋትም በነገራችን ላይ ንቀት ነው ምን ያመጣሉ ነው ምን እንደምናመጣ ደግሞ እናሳያለን እንደዛ ከሆነ ኦኬ ማንም ሴት ልጅ ማዳም ቤት ሰርታ ፍዳዋን በልታ ያገኘችውን ገንዘብ በዚህ ደረጃ ሁለት ዓመት ሙሉ ስታሰቃያት ቁሞ የሚያየ ሰው የለም እሺ የደም እንባ ነው እያለቀሰች ያለችው እች ልጅ የደም እንባ እያለቀሰች ነው አንተ እንደፈለግ ትበላለህ ትጠጣለህ ህይወትህን አደላድለ ህይወትን አስተካክለ ትመራለ፣ ትዳርህን ትመራለ። እቺ ሴት ግን በዳይፐር ትንቀሳቀሳለች። በዚህ ሰዓት ማሳከሚያ አጣ ማለት ነው። አንተ እንደፈለግ ትሆናለ። ምንድ ነው የሚሰራው ሳውዲ ምንድ ነው የሚሰራው ታይድ ሰርሕ ሓዋዳ ሰርሐሉ ብጃምላ ሓዋላይ ከነብለይትሸጥ ከነባት ጭራሽ ይህን ስራ እየሰራ ነው። ገንዘብ ሰው ገንዘብ የሚበላው ብረት ግን ስሙ ብቻ ብትነግረን፣ ሙሉ ስሙና አድራሻው ለጊዜው ስሙማ እየተናገረች ነው። ስሙ አድራሻው፣ ምናምን ተናገር። ይዚ በዋድ ሻራ ቁረሽ ቦታው እንደነበሩ ስንጠ ስንጠ አሁንም እዛ ነው የሚኖረው። ብዋዲድ ነበረ ኣነ ብርወፅ ኩባ ንድዕዋ ብዋዲድ ነረ ኣፍታሕነ ትካርና ግነርና ብዋዲድ ነበረ ብዋዲ ሪያድ ጅዳ ላይ ያላችሁ ኢትዮጵያውያን እህቲ ወንድሞቻችን ትተባበሩና አላችሁ እኛ ይሄንን ገንዘብ አስር ሺ ሪያል አዋጥተን እሷን ማሳከም እሷ የሆነ ነገር እንድታደርግ ማድረግ አያቅተንም። ኦኬ ነገር ግን ይች ልጅ የዚች ልጅ በደል የዚች ልጅ እምባ የዚች ልጅ ጎርፍ እንባ የዚች ልጅ እንባ ጎርፍ ሆነ ይወስዳል። አንተ ገባ አይደለ ደግሞ፣ በዚህ ብቻ የምን ፈታር አይምሰል። ማለት እህታችን አግዘናት ምናምን፣ ረድተናት ምናምን፣ ነገ ለሚበደሉ እህቶቻችንስ ምንድነው ዋስትናቸው? እ ዛሬ እህቶቻችን እንደዚህ ማዳም ቤት ሰርተው ጥረው ግረው ለፍተው ፍዳቸውን በልተው ያመጡትን ገንዘብ ኢቃማ እናሰራልሻለን እንደዚህ እናደርግልሻለን እየተባሉ ገንዘባቸውን የሚቀሙና ከዛም አልፎ ደግሞ በተለያየ ችግር እንደዚህ ህመም ላይ ወድቀው የሚሰቃዩትን እንደዚህ ችላ ብለን የምናልፋቸው ከሆነ ነገም በግድ የለችነት ሌላ ሴት በተመሳሳይ እንደዚህ አድርጎ መበደሉ አይቀርም። ምንም ጥያቄ የለውም። ምክንያቱም የሚጠይቀው አካል የለማ የሚጠይቀው አካል የለም። የሚጠይቀው አካል ስለሌለ ነገም በፈ የፈልጋትን ሴት በዚህ ደረጃ ይጎዳል። እንደዚህ አይነት ሌቦች በዚህ ደረጃ ሴትን ልጅ በዚህ ደረጃ የሚያሰቃዩ ሰዎችን ማጋለጥ መቻል ነው። አለቀ ማጋለጥ መቻል ነው። ሴት ልጅ በዚህ ደረጃ በዛውም አረብ ሀገር ላይ የኖረ ሴት ልጅን በዚህ ደረጃ የሚያስለቅስ ሰው የሳውዲ ሕግ ዝም ብሎ አያይም። የሳውዲ ሕግ ፍትህ ያለበት ሀገር ነው። የሚተባብራት ነው ያጣችሁ። ስለዚህ እባካችሁ በኤምባሲ ዙሪያ ያላችሁ እህት ወንድሞቻችን፣ ኤምባሲ ዙሪያ የምትሰሩ ሰዎች ፕሊዝ የዚች ልጅ ጉዳይ ይህ ሰውዬ ገንዘቡ እያመነ ነው ወደ ሳውዲ ፖሊስ ጉዳይዋ ወደ ሳውዲ ፖሊስ እንዲተላለፍ እናንተ እንዳታደርጉ ዜጋችን አሳልፈን መስጠት አንችልም ማለት በጣም ነውር ነው ሪሊ እንዴ ይቺ ልጅ ዜጋ አደለችም እንዴ ይቺ ልጅ ዜጋ አደለችም እሱ ኦኬ ለሳውዲ ህግ ለሳውዲ መንግስት አስተላልፈን አንሰጥም ተባለ ዜጋ ስለሆነ ይቺ ዜጋ አደለችም ምክንያት እሱ ሜይ ቢ የሆነ ታዋቂ ሰው ኦር የሆነ ነገር ሰው ሊሆን ይችላል። እቺ ሴት ግን የሚያግዛት የሚደግፋት ሰው ስለሌለ በዚህ ደረጃ መሰቃየት አለባት። በዚህ ደረጃ ደም ማልቀስ አለባት። በዚህ ደረጃ መቸገር ይጣማ። በህመም እየማቀቀች እያለች እንደዚህ መሆኗን እያያችሁ ለዛውም፣ ስምንት ወር ሙሉ ስምንት ወር ሙሉ ኤምባሲ መመላለስ ማለት ቀላል ነገር አለ። እንተግብር አለን። ኦኬ ቅድም እንዳለው ቤተሰብ ይኖርሃል፣ ትዳር ይኖርሃል፣ ስራ ይኖርሃል። ስራ እንዲበላሽ ቤተሰብ ችግር ውስጥ በዚህ ደረጃ በአንተ ስም መጥፋት፣ ስም መጥፋት አይደለም ኦልሬዲ የበላኸው ገንዘብ ነው፣ ስራ ነው። ግን ፎቶ አደባባይ ላይ ሲወጣ በእንደዚህ አይነት መንገድ ግን በጣም ይነው። የአንተ ስራ ምን ያህል ሊበላሽ እንደሚችል እና የአንተ ትዳር ምን ያህል ሊጎዳ እንደሚችል ማሰብ መቻል አለብህ። በዚህ ደረጃ አስብ ወንድሜ፣ ህሊና ካለ በዚህ ደረጃ አስብ። ገንዘቡ ገንዘቡ መብላቱን እያመንክ ገንዘቡን መውሰድህን እያመን፣ አሁን እንኳ አላመንም፣ እንኳ አይደለም ጋይ አምኗል እኮ ገንዘቡ ገንዘቡ መውሰዱን እኳ አምኗል። አምኖ ግን እየመለሰ አይደለም፣ አልመለሰላትም ሁለት ዓመት ሙሉ። ስለዚህ ገንዘቡን እስካልመለስክ ድረስ ማመንህ ብቻ ትርጉም የለውም። ለዚች ልጅ አንተ ገንዘብ ወስጃለሁ ብለን ማመንህ ምንም ትርጉም የለውም። እንደዛ አድርጉ ከዛሬ ማታ ጀምሮ በዚች እዚህ ያላችሁ እህት ወንድሞቼ አብዙ ድና ሁሉ ሆኖ ማለት በዚህ ችነታችን ዙሪያ ግሩፕ ክፈቱላት። የግሩፑን ሊንክ ለኔም ላኩልኝ። ቀጥታ ችነታችን የምንችለውን ሁሉ አግዘናት ወደ መታከም የምትችልበት በዚህ ሰዓት አይደነው። ምናልባት ይቅርታ ለቃላቱ ያለችበት የህመም ችግር ለማስረዳት ያክል ነው። ይቺ ልጅ ሽንቷን መቆጣጠር አትችልም። በዚህ ሰዓት በዳይፐር ነው የምትንቀሳቀሰው፣ ጋይዝ በዳይፐር በዛ ላይ የኩላሊት ታማሚ ናት። በዚህ ሁኔታ እያለች ነው ገንዘቧን በልቶ እያሰቃየ ያለው ግሩፕ ክፈቱላት ቀጥታ እሷን ወደ መርዳት እንገባለን እሷን ወደ ማገዝ እንገባለን ሁላችሁም እዚህ ያላችሁ እህቱ ወንድሞቼ በዛ ግሩፕ ላይ ተቀላቀሉ የቻላችሁትን ሁሉ ታግዛላችሁ እሱ ደግሞ በምንሄድበት መንገድ እንሄድበታለን ምንም ችግር የለም እስከ ነገ ድረስ መጥቶ የሚያስረዳን ከሆነ ያለውን ነገር ኦኬ ካልሆነ ግን ፎቶውም በሶሻል ሚዲያ ይወጣል እኔ ጨርሻለሁ ብረክስዋ ግን እኔ አንድ አንድ ነገር ማለት ነው ይሄ ሰውዬ ዝመቶ መናገር የፈራው ሌላ የሌላ ሴቶች ብዙ ብር እንዳለው ነው የጠረጠርኩት። አንዴ ከወጣ ብዙ ሰው እንዳለ እንደሷ የተከፉ ብዙ ሴቶች እንዳሉ ነው ያሰብኩትን የራሱ ይኖራል። ምንም ጥያቄ የለው ልጅ በዚህ ደረጃ እየማቀቀች ዝም ብሎ የሚያይ ሰውየ ከሆነ ይሄ ሰውዬ የሌሎች ሴቶች ገንዘብ ይኖረዋል። ምንም ጥያቄ የለውም። ዝም ብሎ ሴቶች እያሰለቀሰ ይችላል። ብሬክስ ምን አለ መሰለ፣ በመሀል ገባ፣ በይቅርታ ለማንኛውም ማለት ነው እነዚህ አይነት ስራ የሚሰሩ ሰዎች ያው የታወቀ ነው የብዙ ሴቶች ብር እንደሚይዙ። እየሰራ ያለው ስራ ቅድም እንዳወራችው የሚሰራ በጣም የብዙ ሴቶች ገንዘብ አለብሽ፣ ፓስፖርትሽ ምናምንም ሱጅ ላይ ነው። እንዲህ ያለው ጋ ይ ክልተ ፓስፖርት ሽራሽ፣ ኢቃማሽን፣ ፓስፖርትሽን በሱ እጅ ይዞ ነው እንደዚህ እያደረገሽ አለው። ፓስፖርት ሓደ ኢቃማ ሓደ ውኖ አዋጅ ሰጥታ ነበር። መኖሪያ ፍቃድ የነበራችሁ በተለያየ ምክንያት ኢቃማችሁን የተበላሸባችሁ ኢቃማችሁን አስተካክሉ ብላ አዋጅ አውጥታለች። ያንን ኢቃማዬ አስተካክዬ በነፃ የምታከምበት አማራጭ አግኝቼ ነበር። ነገር ግን ያንን